አሰላሙ አሌይኩም ወረህመቱላህ በረከቱ ሰላም እንዴት ናችሁ ውድ ቤተሰቦቼ ሁላችሁንም ሰላም ብያለሁ ዛሬ እንደተለመደው በአዲስ ቪዲዮ የወርቅን ዋጋ ይዤላችሁ ብቅ ብያለሁ ለቻናሌ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ የሆኑ ቪዲዮን ላይክ እና ሼር አድርጉት ሁላችሁም አበረታቱኝ ውዶችዬ ዛሬ ቀኑ ሰኞ ነው ጁን ዘጠኝ ሁለት ሺህ ሃያ አምስት የሰኞ እየቀኑ ምን ይመስላል የሚለውን የወርቅ ዋጋ እነግራችኋለሁ ማለት ነው። ዛሬ 1 ግራም 21 ካራት የባህሪን ወርቅ በጆርዳን 68 ዲናር እየተሸጠ ይገኛል። እንዲሁም ኳተር ላይ 1 ግራም 21 ካራት የባህሪን ወርቅ 340 ሪያል እየተሸጠ ይገኛል ማለት ነው። ውድ ቤተሰቦቼ በመቀጠል ኢማራት ላይ 1 ግራም 21 ካራት የባህሪን ወርቅ 344 ድርሃም እየተሸጠ ይገኛል። 22ቱ ካራት 360 ድርሃም እየተሸጠ ይገኛል ማለት ነው። 24ቱ ካራት 392 ድርሃም እየተሸጠ ይገኛል። 18ቱ ካራት 294 ድርሃም በመሸጥ ላይ ይገኛል ማለት ነው። በመቀጠል ኩዌት ላይ 1 ግራም 21 ካራት የባህሬን ወርቅ 30 ዲናር እየተሸጠ ይገኛል ማለት ነው። ሀባይ መለስ ስል እንግዲህ በሳዑዲ አረቢያ በሪያድ ከተማ 1 ግራም 21 ካራት ባህሬን 420 ሪያል እየተሸጠ ይገኛል። ጅዳ ላይ 1 ግራም 21 ካራት የባህሬን ወርቅ ከነመስነያው ከደሪባ ውጭ ማለት ነው ሦስት መቶ ሰማኒያ አምስት ሪያል እየተሸጠ ይገኛል ማለት ነው። እንግዲህ መስነእያ ወይም ደሪባ ሳይጨመር የግራሙ ሂሳብ ብቻ ለብቻው ለብቻው ነው የምላችሁ ነገር ግን ለብቻ አይሸጥም፣ መስነእያ ጋር ነው የሚሸጠው። ነገር ግን ብቻዋን የሚሏት ሦስት መቶ ሃምሳ ሁለት ሪያል ይላሉ ማለት ነው። እንዳልኳችሁ ያለ መስነእያ አይሸጥም። ምክንያቱም መስንእያ ግድ ነው ማለት ነው። ያለ ደሪባ መግዛት ትችላላችሁ። መስንእያ ግን የሚቀር ነገር አይደለም ማወቅ አለባችሁ። ስለዚህ 385 ሪያል እየተሸጠ ይገኛል ማለት ነው። ጅዳ ላይ በመካ 1 ግራም 21 ካራት የባህሪን ወርቅ 355 ሪያል ነው ። ይሄ የግራሙ ሂሳብ ነው ማለት ነው። ውድ ቤተሰቦቼ ከመስንእያ ጋር 300 ሰባ ስምንት ሶስት መቶ ሰማኒያ ሰማኒያ ሶስት ይላሉ ማለት ነው። እንግዲህ ሁልጊዜም እንደምላችሁ ወርቅ ስገዙ ዘወር ወር ብላችሁ ተከራክራችሁ መግዛት እንዳትረሱ ማለት ነው። እንዲሁም መዲና ላይ አንድ ግራም ሀያ አንድ ካራት የባህሪን ወርቅ ሶስት መቶ ሰባ ሪያል እየተሸጠ ይገኛል ማለት ነው። ጦይፍ ላይ አንድ ግራም ሀያ አንድ ካራት ባህሪን ሶስት መቶ ስልሳ ሶስት ሪያል እየተሸጠ ይገኛል። ጅዛን ላይ የአንድ ግራም 21 ካራት የባህሪ ወርቅ 355 ሪያል እየተሸጠ ይገኛል ማለት ነው። ውድ ቤተሰቦቼ ለዛሬ እንግዲህ ይዤላችሁ የመጣሁት ይህንን ይመስላል። በሌላው ጋር ያለውን ደግሞ በቀጣይ የማሳውቃችሁ ይሆናል። ሁላችሁንም እጅግ አድርጌ አመሰግናለሁ።